በስመ አብ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። በአቡነ ሽኖዳ ሳልሳዊ የተጻፈው ነቢዩ ዮናስ የተባለው መጽሐፍ በአማርኛ ቋንቋ ተተርጉሞ በዚህ ቻንል ይተረካል። የነቢዩ ዮናስ መጽሐፍ በሚያስደንቅ መንፈሳዊ ማሰላሰል የተሞላ ነው። ከዚህ ውብ መጽሐፍ ለሕይወታችን ጠቃሚ ትምህርቶችን ልንወስድ እንችላለን። ከእግዚአብሔር ድንቅ ሥራ፣ ከሰዎች በጎነትና ጥፋቶች ተጠቃሚ እንድንሆን እንመኛለን። የዮናስን መጽሐፍ የሚያጠኑ ብዙዎቹ በነነዌ ሰዎችና በጾማቸው ላይ ያተኮሩ ሲሆን መርከበኞችንና ዮናስን ከችግሩ ጋር ማየታቸው አስደናቂ ነው። ነቢዩ ዮናስ እስራኤላዊ፣ እግዚአብሔርን በሚፈራ ብቸኛ የአይሁድ ሕብረተሰብ ውስጥ ያደገ እግዚአብሔርን የሚያውቅ እንዲያገለግለው በእርሱ የተጠራ የተቀባና የእግዚአብሔርን ድምፅ የሚሰማ ሰምቶም አድርስ ወደ ተባለው ሁሉ የእግዚአብሔርን መልእክት የሚያደርስ በራእይም እግዚአብሔርን የሚያይ ሲሆን፣ ነነዌ ደግሞ በአሁኗ ኢራቅ ሰሜናዊ ግዛት የምትገኝ በቀድሞ ስማቸው የሐያላኑ የአሶራውያን ዋና ከተማ ነበረች። በዚያ ዘመን የአሁኗ ኢራቅ ደቡባዊ ክፋዩ ባቢሎን፣ ሰሜናዊው ደግሞ አሶር ተብሎ ታላቅና ገናና መንግስታትን የያዘ ስፍራ ነበር። የአሶር መንግስት ሀያልና በዚያ ዘመን ታላቅ ተጽዕኖ የነበረው እስራኤልን ጨምሮ የአካባቢውን መንግስታት የሚያስጨንቅና ዮናስ በነበረበት ዘመን በእስራኤላውያን ዘንድም እንደዋና ታሪካዊ ጠላት የሚታወቅና የሚጠላ ምናልባትም እስራኤላውያን ቢጠፋላቸው የሚመኙት መንግስት ነበር። እስራኤላዊው ነቢይ ዮናስ ወደዚህ ሕዝብ ነበር የንስሐን መልእክት ይዞ ማስጠንቀቂያውን ባይሰሙና ባይታዘዙ ግን ከተማይቱ እንደምትገለበጥና እንደምትጠፋ ሊጮህ ከእግዚአብሔር የተላከው። እነዚህ አሶራውያንና ባቢሎናውያን የእስራኤል ጠላቶች የነበሩ ከተማዎቻቸውን የሚያፈርሱ ቤቶቻቸውን የሚያፈርሱ ሰብሎቻቸውን እና ከብቶቻቸውን የሚዘርፉ ልጃገረዶቻቸውንና ህፃናቶቻቸውን ጨምሮ ህዝባቸውን ማርከው ሲወስዱ የነበሩ በመሆናቸው የእስራኤላውያን ጠላቶች ሲሆኑ ከዚህም የተነሳ ከዚያም አልፎ የእግዚአብሔርን ቤተ መቅደስ ሲደፍሩና ሲያረክሱ ንዋየ ቅዱሳናቱን ሲዘርፉና እግዚአብሔርን ሲያስቆጡ የነበሩና እግዚአብሔርም ከተቆጣባቸው መንግስታት ተጠቃሽ ነበሩ። የእግዚአብሔር ምሕረትና ጸጋ አስደናቂ ነው። ክፉ አድራጊዎች ከመሆናቸው ባሻገር እርሱንም ወዳአስቆጡ ሕዝብ ከተበዳዩ ሕዝብ ወገን የሆነውን ነቢይ ወደዚያች ታላቅ ከተማ ልኮታል። የእግዚአብሔር ፍቅር ይህ ነው። ማንም የበደልን የጎዳን ያሳዘንን እንኳን ቢሆን መመለስን ከፈለገ እኛው ተበዳዮቹ ራሳችን ሄደን እንድናድነው ይፈልጋል። ዛሬ ያስቀየመን የጎዳን የጠላነው ሰው ቢኖር ከፍርድ እንዲወጣ እንጂ እንዲጠፋ እንዳንመኝ እግዚአብሔር እየተናገረን ነው። ይህ የነቢዩ ዮናስ ተልእኮ እንደዚህ ባሉ ተግዳሮቶች የተከበበ ነበር። ነቢዩ ናሆም በመጽሐፉ በትንቢተ ናሆም ምዕራፍ 1 ቁጥር 1 ላይ ስለ ነነዌ የተነገረ ሸክም በሚል አርዕስት ስር በጻፈው መልእክቱ እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና ማዕትን የተሞላ ነው እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶችም ቁጣውን ይጠብቃል የሚሉና የመሳሰሉ በነነዌ ላይ ዛቻ ያዘሉ ቃላትን የያዘ ትንቢት ነው። ይህ የናሁም ትንቢት በእስራኤል ላይ ይፈጽሙት በነበረው ነገር እግዚአብሔር እስኪያጠፋቸው ድረስ በነነዌ ያልተደሰተበትን ዘመን የሚያሳይ ነው። ቅዱስ አባታችን አቡነ ሽኖዳ ይህን የነቢዩን የዮናስን ህይወት የሚዘግበውን መጽሐፍ በጣም ጥሩ አድርገው አስተምረውታል። ልክ እርሳቸው እንደጻፉት በቅደም ተከተል እተርከዋለሁ። ለሕይወታችን እንዲጠቅመን ግን መሃል መሃል ላይ ከሕይወታችን ጋር እንዲያያዝ ለማድረግ እሞክራለሁ። ምዕራፍ አንድ ክፍል አንድ። የሸሸው የእግዚአብሔር ነቢይ የዮናስ ችግር። ዮናስ ታላቅ ነቢይና የእግዚአብሔር ባሪያ እንደነበር በሁለተኛ ነገሥት 14:25 ላይ ተጽፎ እናገኘዋለን። በመጽሐፍ ቅዱስ ውስጥ ነቢያት ትልቅ ቦታ ያላቸው የእግዚአብሔር አፍ ተብለው የሚከበሩ እና በሕዝቡ፣ በካህናቱ እንዲሁም በነገሥታቱ ሳይቀር የሚፈሩ ነበሩ። እነርሱም በትህትናቸውና እግዚአብሔርን በመታዘዛቸው የሚታወቁ እስከ ሞት ድረስ እንኳን ጌታቸውን የታዘዙ እና ያስከበሩት ነበሩ። በዮናስ ሲሽት ያጋጠመ በጣም ትልቅ ውድቀት ነበር። ለጌታ ተልእኮ በነበረው አመለካከትና ምላሽ አንዳንድ የዮናስን ድክመቶች እናያለን። መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ዮናስ ምዕራፍ አንድ ቁጥር አንድ፣ የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ፣ ተነስተህ ወደዚያት ወደ ታላቂቱ ከተማ ወደ ነነዌ ሂድ፤ ክፋታቸውም ወደፊት የመጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወጥቶ ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይላል። ያው መጽሐፍ ዮናስ ምዕራፍ አንድ ከአንድ እስከ ሶስት ያለውን ነው ያነበብኩት። በዚህ ላይ ነቢዩ ዮናስ በብዙ ድክመቶች ውስጥ ሲወድቅ እናያለን። የመጀመሪያው ጥፋት አለመታዘዝና አመፀኝነት ነው። እንደ ነቢይ ስራው ህዝብን ወደ መታዘዝና ወደ ንስሐ መጥራትና ህዝብን ከፍርድ ማዳን ሆኖ ሳለ ዮናስ በዚህ ጉዳይ ጌታን መታዘዝ አልቻለም። ከላይ እንደገለጽነው ነነዌ ከኢየሩሳሌም ወደ 900 ኪሎ ሜትር ርቃ የምትገኝ ከተማ ናት። ዮናስ ንስሐን እንዲሰብክ ወደዚች ከተማ ተልዕኮ የነበረ ቢሆንም መርከብ ተሳፍሮ ወደ 2400 ኪሎ ሜትር ርቃ ወደምትገኘው ወደ ተርሴስ ወይም የአሁኗ ስፔን ነበር የኮበልለው። እግዚአብሔር የሕዝብ ጥፋት ግድ ብሎት ነበር ወደ ነነዌ የላከው። ይኸውም ታላቂቱ ከተማ በቀናት ውስጥ ልትገለበት ቀርባ ስለነበር፣ ይህ ጉዳይ እግዚአብሔርን አስጨንቆት ነበር። በአንጻሩ ዮናስ ግን ለመጥፋት ቀን ስለተቀጠረላት ከተማ ግድ አላለውም። አንደኛው የዮናስ ሐሳብ እግዚአብሔር ይቅር ስለሚላቸው ሄጄ አልናገርም የሚል ነበር። ሰዎችን ባለማፍቀር ከእግዚአብሔር መሸሽ እግዚአብሔር ሰዎችን ሲያፈቅር እኛ አለማፍቀራችንን ያሳያል። ዮናስ ወደ ነነዌ ሄዶ ንስሐን ላለመስበክ የሸሸው እርሱ ሄዶ ከሰበከ ሰዎቹን እግዚአብሔር ይቅር ይላቸዋል፣ ስብከቱም ደግሞ ከንቱ ይሆናል ብሎ አስቦ ነበር። ንስሐን እንዲሰብክ እግዚአብሔር አምላክ ወደ ነነዌ ሲልከው፣ ዮናስ ግን ከእግዚአብሔር ለመሸሽ ሲል ዋጋ ከፍሎ ወደሚጠፋባት መርከብ ተሳፈረ። የብዙ ሰዎች ሕይወትም እንዲሁ ነው። እግዚአብሔር በነፃ የሰጣቸውን ሕይወት ላለመኖር ዋጋ ከፍለው ወደሚጠፉበት ሕይወት ውስጥ ይገባሉ። ዕብራውያን 13፡3 እስረኞችን ከእነርሱ ጋር እንደታሰረ ሆናችሁ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቧቸው ብሎ እንደሚመክረን በተለያየ ኃጢአትና ክፋት ለወደቁትና ለማይታዘዙት ልንራላላቸው ይገባል። በመጽሐፉ ውስጥ ወረድ ብለን ስናነብ እንደምንረዳው ዮናስ የወደቀበት ያለመታዘዝ ኃጢአት ለራሱ ሐሳብ ባለው ክብር የተገለጠ በጀርባው የተደበቀ ከበድ ያለ ውድቀት እርሱም ትዕቢትን የሸሸገ ነበር። እርሱም ራሱ የሚናገረውን ቃል ውጤት ለመወሰን ከመፈለግ የተነሳ ነበር። በሌላ አነጋገር የእግዚአብሔር ሐሳብ እንዳይታዘዝ የከለከለውና አምላኩን ትቶ እስኪሄድ ድረስ ያደረሰው የእርሱ ምክንያት ብሎ ያስቀመጠው የራሱ ሐሳብ ነበር። በእውነት አንድ ኃጢአት በማያቋርጥ ቅደም ተከተል ወደ ሌላኛው ኃጢአት ይመራል፣ ወይም ኃጢአት ኃጢአትን ይወልዳል። ዮናስ እግዚአብሔር መሐሪና ርኅሩህ እንደሆነ ከተማዪቱም ንስሐ ከገባች ይቅር እንደሚላት በእርግጠኝነት ያውቃል። የችግሩ መነሻ ይህ ነበር። ዮናስ ዋናው ችግር ለሰዎች ፍቅር ማጣቱ ነበር። እኛስ የበደሉንና ያሳዘኑን የጠላናቸው ዛሬ ይቅር እንዳይባሉ የምንፈልጋቸው ሰዎች ስንት ደርሰዋል? ምን እስከምንሆን እንጠብቃለን? ለምንስ ይቅር አንላቸውም? ዮናስ እግዚአብሔር መሐሪና ይቅር ባይ ከሆነ ምን ይጎደዋል? ለሰዎቹ የእግዚአብሔርን ማስጠንቀቂያ ይናገራል። እግዚአብሔር ምሕረት ስለሚያደርግ ቃሎቹም ውድቅ ይሆናሉ። ከተማዪቱ ከኃጢአቷ የተነሳ ትገለበጣለች ብሎ ጮኾ ከተማይቱ አትገልበጥም፣ ቃሉ ይሰረዛል፣ እርሱም እዋረዳለሁ። ስለዚህም ከዚህ ጌታ ጋር በመንገዱ ሁሉ መሄድ አልችልም ብሎ ያስባል። እርሱ ማስጠንቀቂያውን ቢጠብቅ እኔ ከእርሱ ጋር እቆይ ነበር። በከተማይቱ ላይ እጮኋለሁ፣ ከተማይቱ ንስሐ ትገባለች፣ እግዚአብሔርም ተመልሶ ይምራታል፣ ለከተማይቱም ይራራል፣ ቃሌም ይሻራል። ስለዚህ የራሴን ክብርና ስሜን እና የትንቢቱን አስደናቂነት ለመጠበቅ ባልሄድ ይሻለኛል ብሎ አስቧል። በዚህ መጠን ዮራ ዮናስ ራስ ወዳድ ነበር። ለሰዎች መዳን ሲል ራሱን መካድ አልቻለም። ከመላው ከተማ መዳን ይልቅ የእርሱ ክብርና ቃል ለእርሱ አስፈላጊ ነበሩ። ክብሩንና የቃሉን ግርማ ጌታ ቢጠብቅለት ኑሮ ከጌታ ጋር ለመስራት ምንም ተቃውሞ አልነበረውም። ለዚህም ነው ትዕቢቱን የሚጎዳውን ይህን ተግባት ይህን ተግባር ለመፈጸም ከጌታ ፊት የሸሸው ውስጣዊ ስሜቱን በመግለጥ ለጌታ ታማኝ ነበር ጌታም በኋላ በገሠጸው ጊዜ በራሱ መጽሐፍ በትንቢት ዮናስ ምዕራፍ አራት ሁለት እንደተጻፈው ወደ እግዚአብሔርም ጸለየና አቤቱ እለምንሃለሁ በአገሬ ሳለው የተናገርኩትን ይህ አልነበረምን አንተ ቸርና ይቅርባይ ታጋሽም ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆን ካውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር አለ። ዮናስ ከጌታ ፊት መሸሹ በውስጡ ሌሎች ኃጢአቶችን ማለትም ስንፍናና እምነት ማጣትን ተሸክሟል። ከጌታ የሚሸሹ በሁሉም ስፍራ ከሚገኘው አምላክ ወዴት ሊሸሹ ይችላሉ? በዚህም ዘመን ሰዎች የእግዚአብሔርን ቃልና የንስሐን ጥሪን ሲሰሙ ራሳቸውን ያሸሻሉ። ዮናስ ምክንያት ፈጥሮ ነበር፣ ከእግዚአብሔር የሸሸው ክርስቲያን። ወንድሞችና እህቶች የእግዚአብሔርን ቃል ስንሰማ የሰማነውን ቃሉን ለመተግበር እንችል ዘንድ በውስጣችን ከምክንያት ሁሉ ነፃ መሆን ይኖርብናል፣ ወይም እንቅፋት የሚሆን የራሳችንን ሐሳብ ማኖር የለብንም። አለበለዚያ ግን የምንሰማው ለሕይወት መሆኑ ይቅርና ለፍርድ ይሆናል። አንተ ከእግዚአብሔር የምትሸሽ ሰው ሆይ ወዴት መሸሽ ትችላለህ? ወደምትሸሽበት ቦታ ሁሉ እግዚአብሔር አለ። ዮናስም በመርከቢቱ ባሕር ውስጥ ገብቶ በዛ ዘመን ከእስራኤል ሩቅ ብሎ ወደ ሰባት ሀገር መርጦ ወደ ተርሴስ ወይም የአሁኗ ስፔን ሊሸሽ ወደደ። ክቡር ክርስቲያን ሆይ ንስሐ ከመግባት ይልቅ ከክፉ ስራህም ላለመመለስ ስትል አንተስ ወዴት ልትሸሽ ትወዳለህ? ሆኖም ግን ከእግዚአብሔር መሸሽ አይቻልም። ንጉሥ ዳዊት በመዝሙሩ 139:7-10 እንዲህ ብሏል፣ ከመንፈስህ ወዴት እሸሻለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ሲኦልም ብወርድ አንተ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባሕር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች ብሏል። ይህ የንጉሥ ቃል ነው። ንጉሥ እንኳን ከእግዚአብሔር መደበቅና መሸሽ ካልቻለ አንተማታራ ሰው ወዴት መግባት ትችላለህ? አባታችን አዳም ኃጢአትን ካደረገ በኋላ ሔዋንን ይዞ በገነት ዛፎች ውስጥ ተደብቋል። ዮናስም አባቱ አዳም በዛፎች መካከል እንደተደበቀው ከእግዚአብሔር ፊት መደበቅ እንደሚችል አስበው ነበር። ዛሬስ እኛ እግዚአብሔርና ሰዎችን ከበደልም በኋላ የትኛዎቹ ዛፎች ውስጥ ነው የምንደበቀው? ዮናስ ግን ከእግዚአብሔር ለማምለጥ ሲሞክር እግዚአብሔር በባህሩ ውስጥ በመርከቧ ውስጥ ሊኖር እንደሚችል አላሰበም። በእግዚአብሔር ሁሉን ቻይለት የእግዚአብሔርን ሁሉን አዋቂነትን ችላ ማለት ከንቱ ሞኝነት ወይም ግራ የተጋባ የልጅ ባህሪ ነው። ከሰማነው ከእግዚአብሔር ቃል ሸሽተን በሄድን ጊዜ ሁሉ ምንም እንኳን ብዙ ዋጋ ከፍለን ብንጓዝ ያሰብንበት አንደርስም። የእግዚአብሔርን ቃል ታዘን ከተጓዝን ግን እግዚአብሔር ወዳሰበልን ቦታ ያለ ክፍያ ነው የምንደርሰው። ክብር ለእግዚአብሔር ይሁን። እንደ ዮናስ ነቢያት እንኳን ብንሆን ከጥቂቷ ነገር ጀምረን የእግዚአብሔርን ቃል በሰማን ቁጥር የምንሸሸው ነገር አለ። እንደዚህ አይነቶቹ ሰዎች ከዮናስ ልንማር ይገባል። ነቢዩ የእግዚአብሔርን ትእዛዝ የትም ቦታ ሊከተለው እንደሚችል ረስቷል። በእርግጥ ኃጢአት የምናውቀውን ነገር እንኳን በማስረሳት የእግዚአብሔርን ብርሃን ከሕይወታችን ውስጥ ያጠፋል። ዮናስ ከከተማው ወደብ ከኢዮጴ ወደ ተርሴስ የምትሄድ መርከብ አገኘ። ዋጋውን ከፍሎ ወደዚያም ለመሄድ ተሳፈረ ከእግዚአብሔር ለመሸሽ ዮናስን ገንዘብና ጉልበት ያስከፈለው ኃጢአት ምንኛ የሚያስደንቅ ነው! ዮናስ ኃጢአቱን ለመፈጸም የጉዞውን ዋጋ ከፍሏል። ጸጋን በነፃ እናገኘዋለን፣ ኃጢአትን ግን ዋጋ ከፍለን ነው የምናገኘው። ለራሳችን ጉዳት ስንደክም ገንዘብና ጉልበት አውጥተን መሆኑ እጅግ አስደናቂ ነው። ምናልባት ዮናስ ላለመታዘዝና ለመኮብለል የሚረዳው ገንዘብ በወቅቱ ባይኖረው ኑሮ ማጣቱ ለበረከት ይሆንለት ነበር። ዮናስ የመርከቧን መሳፈሪያ ሲከፍል ሁለት እጥፍ ኪሳራ አደረሰበት። በአንድ በኩል ገንዘቡን ከሰረ፣ በሁለተኛው ደግሞ ጸጋውን ከሰረ። እርሱ ታዛዥነቱን የልብ ንጹሕነቱን አጥቷል እግዚአብሔር የእግዚአብሔር ሐሳብ ግን ምን ነበር? እግዚአብሔር የዮናስን አለመታዘዝ ለበጎ መጠቀሙ አስደናቂ ነው። በእውነት እግዚአብሔር ሁሉንም ነገር ለስሙ ክብር ሊጠቀምበት ይችላል። የዮናስ ሽሽት ሰው ከእግዚአብሔር ሸሽቶ ዋጋ ከፍሎ ተጉዞ ከሰው በታች ሆኖ ተዋርዶ፣ መንገድ ላይ ይቀራል እንጂ ያሰበበት ቦታ መድረስ እንደማይችል ማስረጃ ነው።